አልሐምዱሊላህ ለአላህ ምስጋና ይገበው። በእያንዳንዱ ሙሲባ ወንጀላችንን ለሚያብስልን ጌታ አላህ ምስጋና ይገበው። የነፍስ ስብራት፣ የልብ ቁስለት ዝምብሎ ለማያልፎ ጌታ አላህ ምስጋና ይገበው። በትግስታችን ልክ ዕጥፍ ድርብ አድርጎ ለሚመደዳን ጌታ አላህ ምስጋና ይገበው። ከችግር በኋላ ፈረጃን ለሚያመጣልን ከለቅሶ በኋላ ደስታን ለሚሰጠን ጌታ አላህ ምስጋና ይገባው። ለአላህ ምስጋና ይገባው። ሰዎች ሁሉ ሲርቁን ለማይርቀን በፈለግነው ሰዓት ባስፈለገን ጊዜ ሁሉ ከጎናችን ለሆነው ጌታ አላህ ምስጋና ይገባው። እሱን ለማግኘት እጃችንን ወደላይ ላይ ከፍ ብቻ ማድረግ ይበቃናል። ያለንበትን ሁኔታ አላህ ያቀልናል። ከዚህ በላይ ምን ያስደስታል? አዎ አላህ ያቀልናል ልብን ከዚህ በላይ ምን ያረጋጋል? ሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ወዳጆቼ የተወደዳችሁ የተከበራችሁ ቤተሰቦች፣ ሰላም እንዴት ናችሁልኝ? ያላችሁልኝ? ወይ እኔ ሰላም ነኝ፣ እናንተም ሰላም ተሆኑ ዘንዳ ይዞትር ምኞቴ ነው። እንግዲህ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ሀሳብ አስተያየቴን አሁንም አንሸራሽራ አለሁ። እናንተም በተመቻችሁ መልኩ የእናንተንም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለምትመክሩኝ እህቶች ለምትቆጡኝ እንደገና ደግሞ አይዞች በርቺ ለምትሉኝ እህቶቼ አመሰግናለሁኝ። እንዲሁም ደግሞ ለምሰርቡኝ አመሰግናችኋለሁኝ። ማለት እናንተ በወረዳችሁ ልክ መውረድ ስለማልፈልግ ነው አመሰግናለሁ እምላችሁ ማለት ነው። ሌላው ከምስጋና በስተጀርባ ደግሞ ልቦና ይስጣችሁ፣ ልቦና ይስጣችሁ፣ ማስተዋሉ ይስጣችሁ ብላለሁ ማለት ነው። ለምትወዱኝ ለምወዳችሁ የእኔ ውድ እህቶች አንዳንድ ነገሮች አየሩ ደስ አይልም። ወውል ሁኔታዎች ላይም ነበር። አልሐምዱሊላሂ አለኩል ኩልያል ቢሆንም ለኸይር ነው። ችግር የለውም። አልሐምዱሊላህ የአንድ ሙእሚን መሳሪያ ድዋ ነው። እህቶች ው በድዋችሁም በፀሎታችሁም አስቡ ማለት ነው። አሁን ላይ ያለውባቸው ሁኔታዎች በጣም ያስጠላሉ። ምክንያቱም ባመናችሁ ሰው መከዳት፣ ባመናችሁ ሰው መወጋት፣ ባመናችሁ ሰው አሳልፋችሁ ተሰጥታችሁ መበላት በጣም ያስጠላልና ያው የምፈልገው እናንተን ዱዋችሁን እፈልጋለሁ እህቶቼ። ሌላው ደግሞ ስለተፈጠረችው ሚስቴክ ስለሞተች ሞተች፣ ምናምን የተባለው ነገር ላይ ደግሞ እሱ ነገርም አልሐምዱሊላሂ ምንም የሆንኩት ነገር የለም። እኔ እንኳን አይደለም ሞት ህመም፣ አልሐምዱሊላሂ አሞኝ አያውቅም፣ አልሐምዱሊላሂ ረቢል ዓለሚን ማለት ነው። ያው ሞታለች ላላችሁ ልጆች ደግሞ አሁን የምምላችሁ ማስተዋል ይስጣችሁ። የሰው ልጅ ምንም ብትበደሉ እንኳን እንኳ እንኳንና ማልበድለዋ ሴትዮ ማልበድለዋ ልጅ እንደው በበድል እንኳ ራሱ ቢያንስ የኔን ነገር ስታችሁት ለቤተሰብ ለጓደኛ ብታስቡ ጥሩ ነበረ፣ ግን አድርጋችሁታል። ምንም ማድረግ አይቻልም ሆኗል ብላችሁ ፖስታችሁታል። እኔ አልሐምዱሊላሂ ምንም አልሆንኩም፣ እንኳን መሞት ቀርቶ እንደነገርኳችሁ አሞኝ ራሱ አያቅም፣ አሞኝ አያቅም። አልሐምዱሊላ አላህ ስብሐነ ወተዓላ እንደ ሰው ልጅ አይደለም። እንደሱ እሱ ራህመት እዝነት አለውኝ ማለት ነው። ሌላው ትናንትና ፉኣድ ሰባ ሺህ ገብቷል። አልሐምዱሊላ እንኳን ደስ አለ። ኮንግራቹሌሽን ለለፋችሁበት እህቶች፣ የሱን ስኬት ለምትፈልጉ እህቶች እንኳን ደስ አላችሁ እላለሁ ማለት ነው። በጣም ደስ ያለኝ እንግዲህ ቁጥር ከአንድ ጀምሮ የፉኣድ ቻናል ከተከፈተበት ጀምሮ በጣም ብዙ መሳይቦች አሉ። በጣም ብዙ ነገሮችን ብዙ ጥላቶችን ብዙ ወዳጆችን ያፈረንበት ነው። ፎዋር ቻነል ማለት ከተከፈተበት ጀምሮ ከሀያ ምናምን በላይ አካውንቶች ተከፍቶበታል። ያም ሁኖ ያንን ሁሉ ተቋቁሞ አልሐምዱሊላሂ እንደ ሰው ልጅ ክፋት አይደለም። በድጋሚ እንደ ረብና ረህመት እዝነት ሰባ ሺህ ገብቷል። ኢንሻአላህ ነገ ከነገ ወዲያ ደግሞ አላህ ብርታቱን ሰጥቶት በርትቶ ጠንክሮ ቻናሉ ያስቸግረን። እየገደለው ከዘጠኝ ቀን በኋላ ነው። አሁን ትናንትና ቪዲዮ የተጫነው ቻናሉ። በጣም ቪዲዮ ሲቆይ እንትን ይላል ይሞታል። ገባችሁ? ያደግማል። ያ ነው እንጂ ከም የላይፏል ቻናል ምንም አይሆንም። ያደርግለታል። በአላህ ፈቃድ ተስፋ አይቆረጥም ማለት ነው። ድጋሚ የምላችሁ ነገር ደግሞ እየተፈጠሩ ያሉት ነገሮች ሰው ልጆች አቃለው በዝልክ ሰዎች ልጅ ውደጇቸው ሰውን ውደዱት እንጂ አትመኑት ማለት ነው። ከኔ ተማሮ እኔ በዚህ ልክ በዚህ ልክ ለእኔ ይህ ሁላ ነገር ለዚህ ለአንዲት ሩቅያ ይህ ሁላ ውርጂ መከራ፣ ይህ ሁላ ስቃይ፣ ይህ ሁላ ንዝንዝ፣ ይህ ሁላ ጭቅጭቅ፣ ይህ ሁላ ስድብ፣ ይህ ሁላ ይሁሉ ሁላ ለኔ አይገባኝም። እውነት ለመናገር አልሐምዱሊላሂ፣ እኔ ከማንም ጋር ድግጌ የለኝም ከማንም ጋር ዝርርክ አይደለውም። ቁጥብ ነኝ፣ እኔ ለራሴ ቁጥብ ነኝ። ማንም ሰው መጥቶ እንዲመሰክርላችሁ አትፍቀዱ። እኔ ለራሴ ቁጥብ ነኝ። ለማንኛቸውም ቦታ ላይ አልዝረከረክም፣ በየቦታው ቦታው ማለት ነው። ቁጥብ ከምናምኔ ከነምናምኔ ቁጥብ በርግ ነው። ግን እናገራለሁ። አዎ ተናጋሪ ነኝ የምናገረው ባየሁት ጥፋት ጥፋትን እንደ ጥፋት ለምን አታንፀባርቁም? ጥፋትን እንደ ጥፋት ለምን አታጎሉትም? ጥፋት እንደብቃችሁ፣ እንደገና ጥፋት ያልሆነውን ነገር ጥፋት ያልሆኑ ነገር እንደ ጥፋት አድርጋችሁ ለምታንፀባርቁ ሰዎች ተው በማለት ነው። ለዚህ ሁላ ነገር ያበቃኝ ማለት ነው። እና ሰዎችን አትመኗቸው ብዬ የምላችሁ ለእኔ ማለት ነው። እኔ አመኛት አክብሪያት፣ ያችን ልጅ ባላምንባት ባልተማመንባት እኔ ፎቶን አሳልፌ አልሰጥም ነበረ እሷ ግን ይሄን ነገር መበቀያ እበቀላታለሁ ብላ ለበቀል ነው የተጠቀመችው፣ ማለት ነው። እኔ ሌላ ምንም የምለው ነገር አልልም። መጀመሪያ እምለው ህስቡነላ አላ ስብሓነሁ ወተዓላ፣ እንደ እኔ ሳይሆን እንደ እሱ ራህመት እዝነት፣ እሱ በእዝነቱ እንዳይልሽ እንዳይሽ እፈልጋለሁ። መልካሙን ነገር ይግጠመሽ። አንቺ ለእኔ መጥፎ ነገር ብታስቤም፣ መጥፎ ነገር እንዲደረግ ብታረጊም፣ መጥፎ ነገር ተብሎ እንዲፖሰትን ብታደርጊም፣ እኔ ለአንቺ መጥፎ ነገር አለመኝልሽም። ሁለ ነገሮችን ለማስታወል ፈጣሪ ልቦናውን ይስጥሽልሻለሁ፣ ማለት ነው። ስምሽን መጥራት አልፈልግም፣ መጥራትም አላቅም። ብቻ እኔ እንጃ። አይደለም ስምሽን መጥራት ቀርቶ ሌሎች ሰዎች ራሱ እዛ ፎቶ ላይ ስምሽ ተለጥፎ እንኳ ሳየው ያንቀጠቀጠኛል ማለት ነው። ለዛ ነው። ሌላው ነገር ደግሞ አሁን ላይ አሁን ላይ ደግሞ እየተነሱት በፈቲያ ላይ ነው። ፈቲያ ላይ ተነስተውባት አለ። እኔ ሌላ ምንም የምላችሁ ነገር የለም። ሰውን ከመብላት የሰው ልጅ ስጋ ደም ከመብላት ከመጠጣት ፈጣሪ ይሰውራችሁ። ልባችሁን ወደ መልካም ነገር ያቅናላችሁ፣ ወደ መልካም ነገር ይምራችሁ። ስለሌላው ነገር ባለፈው ነገርም ዩቱብ ላይ 95 ፐርሰንት ጤናማ 95 ፐርሰንቱ በጣም ባለጌዎች ናችሁ ብለሻል ምናምን ላላችሁን አሁንም ይሄን ነገር እኔ ሀሳቤን አልቀየረውም። 95 ፐርሰንቱ ብልግናችሁን እኔ በሌላ ቲሞች እኔ በራሳችሁ ቲሞች በዚህ ልክ ብልግናችሁን እንደዚህ አይነው። አሁን ብልግና አይደለም ራሳችሁ ናችሁ። ወርዳችሁ ዘቅጣችሁ የታያችሁት ዝቅጥ ብላችሁ የታያችሁት ራሳችሁ ናችሁ፣ ራሳችሁ ናችሁ ያዋረዳችሁት። ከመቶ ዘጠና አምስት ፐርሰንት ያልኩትን ራሱ ሙሉ በሙሉ ዘጠና ዘጠኝ ፐርሰንቱ ብልግናችሁና በጣም በጣም አስተሳሰባችሁ የወረደ መሆናችሁን ከመቶ ዘጠና ዘጠኝ ፐርሰንቱ ላይ አንድ ፐርሰንት ጤናማ ሰዎችን አይቻለሁ፣ አንድ ፐርሰንት ጤናማ ሰዎችን አይቻለሁኝ። ያ ነገር ነው አደለ? እውነትን ወደኋላ እምለው ነገር አይኖርም። ብልግናችሁ ሰውን በዚህ ልክ መብላት እን ጥያቄ እንኳ ስጠይቅ እኔ ምንድን ማድረግ ነው የምፈልጊው እንኳ ብዬ ብላት ደምሽን መጠጣት ነው ያለች። እውነት ለመናገር እኔ ምን ማለት አሁን ምን ማድረግ ነው የምፈልጊው ምን እንዲሆን ሽ ብዬ ብላት ምን ማድረግ ነው የምፈልጊ ብዬ እንኳ ስጠይቃት ደምሽን መጠጣትና ስጋሽን መብላት ነው ያለች። በዚህ ልክ ከሰው ልጅ አፍ ወጥቶ ስሰማ ምን አይነት አይነት አመለካከት ምን አይነት አስተሳሰብ የዘቀጠ የበታችነት ስሜት ትንሽነት፣ በቃ እንጃ ምን ብዬሽ መሳለ ራሱ እንዳለብኝ ግራ ግብት እስከምለ ድረስ እኔ የኔን እንደመጠጣትና የኔን ስጋ መብላት እንደምፈልግ ስትነግረኝ ከአሁን ቀደም ጥያቄ ችግራችሁ ምንድን ነው እንኳን ብዬሽ ስላት ስለአንቺ ምን ጥሩ ነገር አንድም ቀን ሰብትንነቅም ብላላለች ሲገርመኝ ነበረ። ጥያቄ፣ ሌላ ሁለተኛው ጥያቄ እንኳ ዜቃ ቆይ፣ አይደለም ምን እንደሆልሽ ነው የምፈልጊ፣ እንኳ ማለት አሁን፣ እሺ፣ ምን እንደሆልሽ እንደምትፈልጊ እስኪ ንገርኝ ሲ ብዬ ስላት፣ ደምሽ መጠጣት ደምሽ መጠጣት ነው ብላ ስትለይ፣ በጣም ነው የዘገደ። እንዴ በዝልክ ከሰውነት ወደ አውሬነት የሰው ልጅ ቢሆን ቢሆንም ከሁሉም ዩቱበሮች ከዩቱበሮች እኔ ስዴት እህቷ ነው መበልጥባት፣ የዋንም ዩቱበር ጥንቅር ብሎ ይቅር እኔ ግን የስደት እህቷ ነው የመበልጥባቸው። እኔ እናንተ ናችሁ የሚበልጡብኝ። ግን እናንተ በሄዳችሁበት ጫማ ለመሄድ አልሞክርም። መልካሙን ነገር የስደት